ሰላም ጤና ይስጥልኝ፣ ክብሯና ክብሯት የኢፋት መልቲሚዲያ አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኘው የሰው ዘር በሙሉ ሰላማቸው ይብዛል እያልኩኝ እነሆ ዛሬም እንደተለመደው በአዲስ መጣጥፍ ልቦለድ መጥቼላችኋለሁ። ይህንንም ትወዱታላችሁ ብዬ ባለሙሉ ተስፋ ነኝ። አብሬያችሁ የምቆየው ይፋት መልት ሚዲያ ነኝ። ይህንን ቻናል ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል በተኗን በማጥቆር የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮ ትጠይቃለሁ ነባር ቤተሰቦች ሸርላይክ ላይክ እያደረጋችሁ ጥሩ ጥሩ ኮሜንት ለምሰጡኝ በጣም አመሰግናለሁ። እኔ ወደ ታሪኩ አመራለሁ። አብራችሁ ይሁኑ። አብሬያችሁ የምቆየው ይፋት መልት ሚዲያ ነኝ። የእናቴ ልጅ ክፍል አንድ እኔና ወንድሜ ከፊትም ከኋላም የሌለን ብቸኛ የእናታችን ልጆች ነን። እኔም እሱም ከልጅነታችን ጀምሮ ከእናታችን በስተቀር ማንንም እንደ ቤተሰብ ሳናውቅ በትልቁ ቤታችን ውስጥ ግቢ ሳንወጣ አድገናል። እናታችን ብዙ ሰው ጋር ስታቀርብ አላየናትም። እኛን ወደ ትምህርት ቤት ለማድረስ ይዛን ስትወጣ እንኳን ከጎረቤቶቿ ጋር ስትገናኝ በጣም የሳሳ ሰላምታ ነበር ያላት። ካደግን በኋላ እንኳን እኔ ነበርኩ ከሰው ጋር የማገናኛት፣ በሰላም ግን አይደለም ይህን ማለት ተገቢ ባይሆንም እንኳን በጸብ ነበር ከሰው ጋር ያገናኝኋት። በቃ እኔ ከማን እንደወረስኩት አላውቅም። ነገሮች በቀላል ማለፍ የምችል ሰው አልነበርኩም። ቀድሜ ጸብ አልጀምርም፣ ከነኩይ ግን በፍጹም ጸብ ማብረድ የምችል ሰው አይደለሁም። በዚህ የተነሳ ከእናቴ ጋር ሆድና ጀርባ ሆንን። እናቴ ተከብሬ በኖርኩበት ሰፈር አዋረድከኝ አሰደብከኝ ለዓመታት ዘግቼ ከነርኩበት ቤት በእሱ የተነሳ አደባባይ ወጣው ብላ ለኔ ያላት ፍቅር ተቀዛቀዘ። ከጎኗ ሆኖ የሚያጽናናት ብቸኛው ልጇ ታናሽ ወንድም የሆነ ወንድሜን የሚበልጠው በሁለት ዓመት ነው። ነገር ግን ለሚያይን ሰው እሱ ታላቅ ነው የሚመስለው። እኔ የ21 እሱ የ19ኛውን ይዟል። ቢሆንም እንደኔ ቅብጥብጥ አይደለም። በጣም የተረጋጋና ነገሮችን አስቦ አቅዶ የሚያደርግ አይነት ሰው ነው። በእኔ ሁሌ እንደተናደደ እንደተበሳጨ ነው። ወደ እናቴ እንዳልቀርብ የተቻለውን ጥረት ሲያደርግ ሳየው አንዳንዴ በውስጤ እታዘበዋለሁ። እውነት እናቴን የሚጎዳት እየመሰለው ነው ወይስ የእሷን ፍቅር እንዳልጋረው ለራሱ ሰስቶ አይገባኝም። ብቻ አስታውሳለሁ አንድ ቀን የሰፈር ልጅ ነው አመሻሽቼ ስወጣ አንድ ጥግ ላይ ከጓደኛው ጋር ተቀምጦ ልክ ነው ያለፈሰል ሹፌው የሰፈራችን በሬ ከፊቱ ብትቆም ወክቶ ከመግደል ወደ ኋላ አይልም ሲል ሰማሁት። በሱ ቤት ድምፁን ቀንሶ ማውራቱ ነው። እኔ ግን ሰማሁት። በቃ ያለምንም ቃል ሁለቱንም በተቀመጡበት እየረጋቀጥኳቸው እስኪ ለምኑኝ ፈጣሪ ሲረዳቸው፣ አንዲት የጎረቤት ልጅ ቆማ ታይ ነበርና በጩኸት ሰው ሰበሰበች። እየተሯሯጡ የመጡት ጎረቤቶች ልጆቹን አስጣሏቸው። በጉልበቴ ሳይገረሙ አይቀርም። ምን አልቻል ነውም፣ እኮ ጸብ ውስጥ ሲገባ ሰይጣኖች ዘጠኝ ሆነው ሳያብሩለት አይቀርም ሲባባሉ ሰማው። እናቴ እንደፈረደባት መታያዘችኝ። ወደ ቤት እንደገባን ለመነችኝ። ወንድሜ እንደታላቅ አበደብኝ ሰደበኝ። አንተ ዘላለምህን አትማርም፣ ተው ስትባል አትሰማም። ለምንድን ነው እናቴን የምታንሳቅቃት? ብሎ ወቀሰኝ። እናቴ እንደዛ ሲናገረኝ አሳሳቢነቱና የኔን ቢተኝነት ወደ አስባሳት መሰለኝ፣ አለቀሰች። እሷ ስታለቅስ ሳይ ወደ ራሴ ተመለከትኩ። ሁሉንም ነገር ትቼ ወደ ቤት ገብቼ ጥቅልል ብዬ ተኛሁ። ተኝቼ አስብ የነበረው ስለ እናቴ ነበር። በቃ የእንቧ ምክንያት መሆኔን አልወደድኩትም። የዚያኔ ነበር ለራሴ ቃል የገባሁት ከዚህ በኋላ ለእሷ ስለመታገስ። ግን ደስ የሚለው ነገር እኔ ጸባቁም እንኳ በቀድሞ ጭካኔ በሰፈሩ የተከበርኩ ሆኜ ቀጠልኩ። አሁን ላይ ጸብ የለም። ግን የቸገረኝ እንደ ቅልድ የጀመርኩ ሱስ መላቀቂያው ነው እናቴ ስለኔ ትታለች። ከወንድሜ ጋር ነው ነገሯ ሁሉ። ታምሜ እንኳን ስተኛ ዙር ብላ አታየኝም። የምትጨነቀው ለታናሽ ወንድሜ አቤል ነው። እናቴ ለረጅም ጊዜ ቤቷን ዘግታ ታስተዳደረን ነበርና ነገሩ እየገረመኝ እየመጣ ማስተዋል በጀመርኩ ጊዜ ነበር። እንዴት ሁለት ልጆቿን ያለምንም ስራ የሚፈልጉትን እያሟላች ማኖር ቻለች? በእርግጥ ያ ትልቅ ቤታችን ከሰፊ ግቢው ጋር ከአባቷ ውርስ እንዳገኘች አውቃለሁ። እሱንም በታናሽ ወንድሜ አቤል ነው። እሱን እንዴት እንዳወቀ እንኳን ጊዜ ሰጥቼ አልጠየኩትም በወቅቱ። ነገር ግን ሳይኖራት ያንን ያሳለፈችውን ዓመታት እኛን ዘግታ ራሷንም ዘግታ ማኖር ጊዜ ገንዘቡን ማለቴም ወጫችንን የሚሸፍንላት ማን ነበር? ይህን ለማወቅ ስል አንዴ ሁለቴ ጠይቂያት ነበር። ነገር ግን እናቴ ለእኔ መልስ ከመስጠት ይልቅ አፌን ማዘጋት ይቀላታል። እናቴ ስላት፣ ገና ፊቷን እንኳን ወደ እኔ ሳታዞር አቤት አለችኝ፣ ደረቅ ባለ ድምፅ። አቤል ግን ወደ እኔ ዞረ፣ ምንሊል ነው በሚል አስተያየት ተመለከተኝ። እኔ የምልሽ ያንን ሁሉ አመታት እኔ ማስተዋል ከጀመርኩ ጊዜ ጀምሮ አስታውሳለሁ፣ ከቤት ወተሽ አታውቂም ነበር እና እንድትመልሽልኝ የምፈልገው ነገር ቢኖር እንዴት ነው የሁለታችንንም ወጪ ሸፍነሽ ልታኖሪን የቻልሽው? እስከማስታውሰው አንድን ነገር አላጎደልሽብንም። ይህንን እንዴት ማድረግ ቻልሽ? ሌላው ለምን ብለሽ ነው ከቤት የማትወጪው የነበረው ብዬ ለመልሷ ተዘጋጅቼ አይኖቿን ፈልጌ ለማየት ሞከርኩ። ለመልሷ ዘገየች። አቤል ሲነጫነጭ ወደ እሱ ዞርኩ። ገላመጠኝ። የእናቴ አሳቢ ልጅ ምን ብዬ ጭንቅላቴን በምልክት ነቀነኩ። እናቴን ድንገት ብድግ ብላ አይመለከትህም። ትኩረትን ለራስ ላይ አድርግ። ሌላውን ለኔ ተውልኝ። እሺ። ሲጀመሪ ልፋቴ ውጤት እንኳን አንተ ላይ አላየሁም። ትልቅ ቦታ ጠብቄ ነበር። ተመልከት፣ በአጉል ባህሪ የተነሳ ኮሌጅ ተማሪነትን የዘለለ ውጤት አላመጣህም። ይባስ ብለህ እኔ በምሰጥህ የኪስ ገንዘብ አጉል ልምዶች ያመጣህበት። አንተ ስለምንም የምጠይቀኝ መብት የለህም። የአባቱ ልጅ አለች። ከላይ እስከ ታች ስትወርድብኝ ምንም አላልኳትም። ነገር ግን ሞቷል ያለችንን አባታችንን ስትወቅሰው ግን ለዛውም ከኔ ጋር አገናኝታ አልተመቸኝም። ግን የዛን ቀን ምንዋፌን በዘጋው ነበር ያልኩት። በላይ ላይ የእናቴን ጥላቻ ይባስ ጨምርኩ። ምግብ እንኳን ስትሰጠ ፊቴን አታዩም። አቤል ደግሞ እሳት ላይ ቤንዚን ማርከፍከፍ ይችልበታል። እሷ ፊት የሚያሳየ ባህሪና እደጅ አንድ አይደለም። በዚህ ትንሽ ቢያናድደኝም መቼም ታናሽ ወንድም ነው እና እታገሳለሁ የሚገርማችሁን እንዲህ አትንኩ በይ የሰፈሩ አንበሳ ተብዬ እንኳ አቤል እንደፈለገ ቢሆን እጅ አንስቼበት አላውቅም በጣም ነው የምወደው ከእናቴ ቀጥሎ ያለሱ ማናለኝ ዛሬ 21 ዓመቴ ነው እና ሁለት ነገር ጥያቄ የምጠይቅበት ወቅት ላይ ደርሻለሁ የእናቴ ብቸኝነት ከእሷ ሌላ ዘመድ አለማወቅ የወንድሜ ከእኔ ጋር ያለው አሻክርነት የመጣ ግንኙነት ሰኞ ቀን ጠዋት ነው። ክላሴ ውስጥ ጋደም እንዳልኩ ነው። ከሳሎን ቤት የሳህንና የብርጭቆ ድምፅ ይሰማኛል። እናቴ ለቁርስ እያዘጋጀች መሆን አለበት። መዋዛው የሚያውድ የሻይም ሽታ ይሰማኛል። ማታ ጠጥቼ ነው የገባሁትና በውስጡ ያለው ምግብ ልቅ ብሏል። ስጠጣ እንኳን ብዙም አልበላሁም። እና ሆዴ በረሃብ ተላወሰብኝ። ወጥቼ ቁርስ ከነሱ ጋር እንዳልቀመጥ ይህንን ልማዴን በእነሱ ግልምጫ የተነሳ ትቼዋለሁ። ማድረግ ያለብኝ ወይ አፍንጬን መዝጋት ነው ወይንም ቤቱን ጥሎ መውጣት። አፍንጬን ለመዝጋት ሞከርኩ፣ አልሆነም። ስለዚህ ተነስቼ ልብሴን ለባብሼ ወጣሁ። ስወጣ እናቴ ወዴት ነው ችኮላው? አለችኝ። አብሬያቸው እንድበላ የፈለገች ትመስላለች። ምንም እንኳ ኮስተር ብትል አቤል ግን ቀበል አድርጎ ያው በጠዋቱም ሊጋት ይሆናላ መቼም ትምህርቱን ተመርቆ ቢያልቅም ስራም አላስገኝለትም እኔማ እየወሰደ የነበረው የመጠጥ ኮርስ ነበር እንዴ ብሎ ሳቀ ስሜትን ሰባበረብኝ ግን ምንም አላልኩትም ከሱ ንግግር ለማምለጥ እየተጣደፍኩ ወጣሁ ይቀጥላል። ክብሯና ክብሯት የእናቴ ልጅ ክፍል አንድ ይህንን ይመስል ነበረ። በክፍል ሁለት እስከምንገናኝ ቸሩ ሁሉ ይቅጠመልን። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁ። አብሬያችሁ የቆየሁት ይፋት መልቲ ሚዲያ ነበርኩኝ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ እያልኩ ስምንብቴን ከዲ አድርጋለሁ። ባይ ቧይ